አንቺ ቤት የአብርሃም ፎቶ ምን ይሰራል? አታምነኝ። አዎ አላምንሽም። አዎ አላምንሽም። ማንም መቱን እንደዚህ አንጠልጥሎ የሚያወጣኝ እቃ አይደለሁም። ሲሆን ባልሽ ልጄ ናት። ነጻነት እንግዲህ መልእክት ልካለች፣ በተለይ ለአብርሃም ናና ልጅን ውሰድ ብላለች። እጅግ በጣም ከባድ ነገሮች ተፈጥሯል። እንግዲህ በዚህ ሰዓት ደግሞ በጣም በጣም የሚገርም ነገር ይዤላችሁ መጥቻለሁ። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችንን ላይክ አድርጉ። ወደ ጉዳያችን እንግዲህ ከሰሞኑ በጣም ብዙ ነገሮች ተፈጥሯል። በተለይ እንግዲህ የአብርሃም ጉዳይ እጅግ ገኖ በዚህ ሳምንትም በጣም ብዙ ነገሮች ሲፈጠሩ እንደነበረ እናስታውሳለን። ከዛም ውስጥ እንግዲህ ያው የነፃነት ጉዳይ ነው። በተለይ በዚህ ሰዓት መታ ልጅና ውሰድ ወይም ደግሞ ከዚህ በፊት እንግዲህ የደበቀችውን ነገር ማምጣቷ ወደ ሚዲያ እጅግ በጣም በጣም አነጋጋሪ ሆኗል። በተለይም እንግዲህ የአብርሽ ጉዳይ ደግሞ በጣም ብዙ ሰዎችን እያነጋገረ ይገኛል። በተለይ ሩታ የዘመዶቿ ቤት ካረፈች በኋላ እያንዳንዱ የምታደርጋቸው ነገሮችም እጅግ በጣም ብዙ ሰውም ያስቆጣ ነው። እሱ ብቻ አይደለም፣ እንግዲህ ያው አብርሃም የሚያደርገው ነገርም እጅግ በጣም ብዙ ሰውን አሳዝኗል። በተለይ አብዛኛው ሰው እንግዲህ አብርሃምን ሲቃወም ነበረ። በአሁን ሰዓት ደግሞ እንግዲህ ልክ አረገ የሚሉትም በጣም ብዙ ሰዎችም ተፈጥሯል ማለት ነው። እንግዲህ ነገሮች ሁሉ እንዳልተፈለገም የሄዱ ነው። በተለይ እንግዲህ የአብርሽ ጉዳይ በጣም አሳሳቢ ሁኔታ ውስጥ ገብቷል። ሰሞኑን እንግዲህ በሌላ ጉዳይ ደግሞ እንደምታውቁት ፍቅርና ፉፉ ከሚዲያ ላይ ጠፍቷል። ምንድን ነው የተፈጠረው ነገርም የሚለውን በዚህ ቪዲዮ የምታይ ይሆናል። ስለዚህ እንግዲህ ውድ የቻናሌ ቤተሰቦች አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ አዲስ ያልሆናችሁ ደግሞ እንደተለመደው ተለመደው ቪዲዮአችንን ላይክ አርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። እንግዲህ በጣም ብዙ ነገሮች እየተከሰቱ ነው። በተለይ የአብርሃም ጉዳይ አሳሳቢ ሁኔታ ውስጥ ገብቷል። በተለይ ነፃነት እንግዲህ ያደረገችው በዚህ ቪዲዮ መምጣቷ ወይም ደግሞ የአብርሃም ጉዳይን ድጋሚ ማንሳቷ ደግሞ እጅግ በጣም ብዙ ሰውን እንግዲህ እያነጋገ እየተነገረ ይገኛል። በተለይ እንግዲህ ነጻነት እስካሁን ድረስ የማን ልጅ እንደሆነ ምንም አልተናገረችም፣ ግን ከዚህ በፊት የወለደቻት ልጅ እንደሆነችና ስሟም እንግዲህ ጽሆን እንደሚባል በደንብ አድርጋ ተናግራለች። በተለይ ለወንድሟ ለማስረዳት እጅግ በጣም ብዙ ብዙ ፈተና እንደሆነባትና ከዛም በኋላ እንግዲህ ለወንድሟ ተናግራ ይህንን ነገር ለመፍታት እየሞከሩ እንደሆነ ሰምተናል። በተለይ እንግዲህ አንድ ሁለት ቪዲዮችን ለቃለች በዚችን ምክንያት እንግዲህ እጅግ በጣም ብዙ ነገሮች እንደሆነች በተለይ ስትማር በነበረችበት ጊዜ እንደወለደቻት ያን ሁሉ ነገር እንግዲህ ያለፈችው በመከራና በስቃይ እንደሆነ ለብቻም እያሳደገች እንደነበረ ደብቃት እንደነበረ ያን ሁሉ ነገር ስታወራ እንደነበረ ሰምተናል። እንግዲህ በጣም ከባድ ሁኔታው ደግሞ በዚህ ሰዓት መምጣቷ ደግሞ እጅግ በጣም አነጋጋሪ ሆኗል። በተለይ እንግዲህ እንደምታውቁት የአብርሃም ልጅ ልትሆን ትችላለች ብሎ በጣም ብዙ ሰውም እየገመተ ነው። ምክንያቱም በዛን ሰዓት አብሮ የነበረ እንደምታውቁት አብርሽና ነፃነት ግንኙነት ነበራቸው። በዛን ሰዓት እንግዲህ አብርሃምንም የደበቀችው ትልቅ ሚስጥር ብላም ያሰበችው ወይም ደግሞ ሳትናገር የቀረችው ከዚህ በፊት እንደምታውቁት አንድ ሚስጥር እንዳለ ተናግራ ነበረ። ያ ነገር ነው አሁን ያፈነዳውት ብላ እንግዲህ ልጅ እንደሆነ ወይም ደግሞ ልጅ እንደሆነች ያቺ ከዚህ በፊት እንዳረገዘች አርግዛ አርገዛ እንደወለደች ያንን ነገር የሚያሳይ አንዲት ልጅ ይዛ መጣለች ማለት ነው። ይሄ ነገር በጣም ውስብስብ ሆኗል። በዚህ ሰዓት ይሄ ጉዳይ መነሳቱ ደግሞ እንግዲህ በጣም ፈተና ነው። ምክንያቱም እንደምታውቁት እንግዲህ ሩታ ከቤት ወጣ ዘመዶቿ ቤት እንዳለች ነው እንደምናውቀው። እንግዲህ በዚህ ሰዓት ይሄ ነገር መነሳቱ ወደ ቤት እንዳትመለስም ሊያረጋት ይችላል። ምክንያቱም እንግዲህ በጣም ብዙ ነገሮችን ደብቀኛል ብላ ስትናደድ ወይም ደግሞ ስትበሳጭበት ነበረ። በተለይ አብርሃምን እንግዲህ ያን ሁሉ ነገር አሳልፎ ደግሞ አሁን ዛሬ ደግሞ አዲስ ነገር መፈጠሩ እጅግ በጣም አሳሳቢ ነው። በሌላ ጉዳይ እንግዲህ እንደምታውቁት ፉፉና ፍቅር ደግሞ ከሚዲያ ላይ ጠፍቷል። ምንድን ነው የተፈጠረው የሚለውን ነገር ደግሞ በጣም ብዙ ሰዎችም ስትጠይቁ ነበረ። በተለይ እንግዲህ በጣም ብዙ ሰዎች በውስጥ ስጠይቁ ነበረ። የፉፉና የፍቅር ጉዳይ ምን ላይ የደረሰ፣ አሁን ላይስ ምንድን ነው የተፈጠረው ነገር፣ አብሮ ናቸው ወይስ አይደሉ የሚለውን ነገር በጣም ብዙ ሰዎችም ስጠይቁ እንደነበረ አይቻለሁ። እንግዲህ በጣም ብዙ ነገሮች ተፈጥሯል። በነሱ ሳይሄድም ምክንያቱም እንግዲህ እንደምታውቁት ፍቅርና ፉፉ እጅግ በጣም ብዙ ነገሮችን እያሳለፉ ለዛሬ ቀን እንደደረሱ በደንብ እናስታውሳለን። ሰሞኑን እንግዲህ ያው ባለመግባባት ሁኔታ ተለያይቶ ነው ያሉት። እጅግ በጣም በሚያሳዝኑ ሁኔታ ተለያይቷል። ምንድን ነው ጉዳዩ ብለን ደግሞ ስናጣራ ያው እንደምታውቁት እንግዲህ አብርሃምና ፍቅር ከዚህ በፊት እንግዲህ በፍቅረኛ ማቾች እንደነበሩ እጅግ በጣም እንደሚዋደዱ እናውቃለን። ከዚህ በፊት በተለይ ከሁለት ዓመት በፊት ያለውን ቪዲዮ ብታዩ እጅግ በጣም ፍቅር የተሞላበት በጣም ብዙ ቪዲዮዎችን ሰርቷል አብሮ። በጣም ብዙ ለፍተዋል። በተለይ እንግዲህ ብዙ ቪዲዮዎችን ሲሰሩ ነበረ። በፍቅራቸውም እጅግ በጣም በጣም ብዙ ሰዎችም ያው በጣም እንደሚቀና እናውቃለን። እንግዲህ ከዛ በኋላ ነው ሩታም የመጣቸው ወደ አብርሃም ሕይወት፣ በተለይ እንደምታውቁት እንግዲህ ያው ፍቅር በጣም ብዙ ነገር አሳልፋለች ከአብርሃም ጋራ እጅግ በጣም በሚያሳዝን ሁኔታ ግን ተለያይቷል ማለት ነው። የሆነ ጊዜ ላይ ከተለያዩ በኋላም እንግዲህ ያው ከሩታ ጋራ ፍቅር እንደጀመረ በደንብ እናስታውሳለን። አብርሃም እንግዲህ ከዛ በኋላ ምንድን ነው በመሀልም የሆነ ተመልሶ ነበሩ ወደ ፍቅር ተመልሶ፣ መጨረሻ ላይ ግን ያ ነገር ውሸት እንደሆነ ወይም ደግሞ ፕራንክ እንደነበረ ለሩታ አስረድቶ ወደ ህይወታቸው ተመልሷል ማለት ነው። እንግዲህ በዛን ሰዓት ያላቸው ወይም ደግሞ ከዛ በፊት የነበራቸው የሚያስቸውን ነገር እስካሁን ድረስ እንዳለ ነው። እንግዲህ ፉፉ የተናገረው በተለይ ፍቅርን ሲናገራት እስካሁን ድረስ ያልጨረሽው ነገር አለ፣ በተለይ ከአብራም ጋራ ያልጨረሽው የፍቅር ግንኙነት አለ፣ እስካሁን ድረስ ተወጀዋለሽ። ምክንያቱም ደግሞ ቤትሽ ውስጥ የእሱን ፎቶ ሰቅለሽ ነው ያለሽው። እስካሁን ድረስ ለምንድን ነው የእሱን ፎቶ የማታነሽ የማታወርጂ? ብሎ እንግዲህ በጣም ብዙ ነገር ሲናገር ነበረ። እንግዲህ ፍቅርም በዚህ ጉዳይ ላይ ማውራት መስማት መስማትም አልፈለገችም። በጣም ነው የተናደደችበት። እንግዲህ ፉፉ ላይ ተናዳን እንደነበረ በደንብ እናስታውሳለን። እንግዲህ ያው እንደምታውቁት ያው ፍቅር በጣም እንደምትወደው በተለይ አብርሃምን በጣም እንደምትወደው ከዚህ በፊትም ተናግራ ነበረ በተለያየ ጊዜ በተለይ አንዳንድ ሚዲያ ላይ በጣም ስታወራ እንደነበረ እናስታውሳለን። አብርሃምም ከልቡ ከልቡ በተለይ በጣም እንደሚወዳት በተደጋጋሚ ሲያወራ እንደነበረ እና አንዳንድ ቪዲዮችም ከእሷ የሰራውን በተለይ ወደ ቲክቶክ ላይ ሲለቅ እንደነበረ እናስታውሳለን። አግብቶም ከዛም በኋላም እንግዲህ ቪዲዮዎች ሲለቅ እንደነበረ በደንብ እናስታውሳለን። እንግዲህ ምንድን ነው ፍቅርና ፉፉ በዚህ ሁኔታ ከቀጠሉ ያው ከባድ ሁኔታ ውስጥ ይገባሉ። በተለይ በዚህ ሰዓት ደግሞ አብርሃም ምንም አይነት ውሳኔ መውሰን ባልቻለበት ሰዓት ላይ ይሄ ነገር መፈጠሩ እጅግ በጣም ብዙ ሰዎችን እያስገረመ ይገኛል። ምክንያቱም እንግዲህ በጣም ብዙ ሰዎችም ሲናገሩ እንደነበረ በተለይ ፍቅርና አብርሽ አብሮ ሊሆኑ ይችላሉ ወደ በፊቱ ህይወታቸው ሊመለሱ ይችላሉ የሚሉም በጣም ብዙ ሰዎች እንግዲህ ይህንን ጉዳይ እያነሱ ይገኛሉ። በነሱ ሳይድ እስካሁን ድረስ እንግዲህ ፍቅር እና ፉፉ እጅግ በጣም በሚገርም ሁኔታ ተለያይቶ እስካሁን ድረስ ምንም አይነት ቪዲዮ እየሰሩ አይደለም። እንግዲህ እንደምታውቁት የአብርሽ ጉዳይ ደግሞ እጅግ በጣም አሳሳቢ ነው። በተለይ እንግዲህ ሩታን ለመጠየቅ ሲሄድ ዘመዶቿ በተለይ እጅግ በጣም እያስቸገሩት እንደሆነ ወይም ደግሞ እሷን ሊያወራት ፈልጎ እጅግ በጣም ጫና እያሳደሩበት እንደሆነ ተናግሮ ነበረ። እንግዲህ በጣም ነገሮች ውስብስብ ሆኗል። በዚህ ከቀጠለ በጣም ብዙ ነገሮች ይፈጠራሉ። ምክንያቱም መሀላቸው በጣም ብዙ ክፍተት እየተፈጠረ ነው። በተለይ አብርሃምና ሩታ መሀል እጅግ በጣም ብዙ ነገሮች፣ በጣም ብዙ አዳዲስ ነገሮች ወደ ሚዲያ እየመጡ ነው። በዚህ ከቀጠለ እንግዲህ የአብራምና የሩታ ጉዳይ ያበቃል። ምክንያቱም እንደምታውቁት በጣም ብዙ ሰዎች እንግዲህ እየተረባረቡ ነው፣ እነሱንም አብሮ እንዳይሆኑም ይመስላል። እንግዲህ በጣም ብዙ ሰዎች በዚህ ጉዳይ ላይ ለማስታረቅም ለማለያየትም እየተባበሩ እንደሆነ በደንብ እናያለን። እንግዲህ ያው የፍቅር ጉዳይ እጅግ በጣም አሳሳቢ ነው። ከአብርሃም ጋር ትመጣለች ወይ ሳትመጣ የሚለው ደግሞ እጅግ በጣም ብዙ ሰዎችን እያጓጓ ይገኛል። እንግዲህ እውነት ከሆነ በጣም ከባድም ነገር የሚፈጠር ይመስለኛል። እንግዲህ ውዴቻና ላይ ቤተሰቦች አዲስ ነገር ይህንን ይመስል ነበረ። በዛሬ ቪዲዮ እንግዲህ እንዳያችሁት ያው በተለይ የነፃነት ጉዳይ አሳ ሳቢ ሁኔታ ላይ እንደደረሰ በአሁን እየሰማን ያለው ነገርም ጥሩ እንዳልሆነ ለመናገር እንወዳለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደግሞ እንደተለመደው ቪዲዮችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሆንላችሁ።